ከአንደ በቷ የምታወጣው አንደኛ እኔ ጅጅኪያ ድራግ የምትወስድ ነው የሚመስለኝ። እርግጠኛ ሰዓት ውስጥ ትነጋገርና በትንሹ እንረጋገጥ እና እንስራይሏትና እሷችን ስትልስ ዋናው እንረጋገጥ ያሏታን እንጂ መስፈርቱን አታቀሙ። ወጥታ ዘርጥጣ ዘርጥጣ ዘርጥጣ ነው የምትለቃቸው። ስለዚህ አሁን ዩቱብ ብራቸው የልጆቹ ሲቀዘቅዝ ወጥታ ነው የምትረግጣቸው። የዮኒ ማኛ ዩቱብ ሲቀዘቅዝ ወጥተው ነው የሚረጋገጡት። አሁን ዩቱብ ባልነበረ ሰዓት ደህና ሆነው ነበር። ጂጂ ኪጊያ ዩቱብ ካቆመች በኋላ እና ከተዘጋባት ልጇን ረግጣ አታውቅም። የልጅ ልጇን ነቅታ አታውቅም። በጭዋ ደንብ እየኖረች ነው። አሁን ዩቱብ ከፍታለች። ዩቱባን እንድትሰራ ማንም አይቀራትም ለመርገጥ። ይሄንን ነው፣ እንደዚህ ነው እያደረጉ እየሰሩ ያሉት። እዛ ያብስራ። ይሄ ዩቱብማ ምን እንዳለው እኔ የቱን ከብቼ መስራት አሁን የወሰንኩት ግን ዝርያ የፈለገ የፈለገ እንደው እንደው በስብናችን እንውረድና፣ ይሄ ቲቪ ሪከርድም ይቀመጣል የውሸት ነው ለእነሱ ድራማ ሆኖ ይህንን ነገር ማስተላለፍ ነገ ለልጅ ልጅ የሚተላለፍ ታሪክ ነው። ሶሻል ሚዲያ ማለት ከአንዱ ትውልድ ወደ አንዱ ትውልድ የሚያሸጋግር የሆነ መንገድ የሆነ ነው። ስለዚህ ይሄኛው ሚዲያ አሁን ፋኒን ና ባይዘዌ እንትናን እኮ ሳምሬን እኮ አዲስ አበባ አግኝተናቸዋል፣ በደንብ እና አውርቻቸው አብሬያቸው ፎቶ ሁሉ ተነስተን በጣም ደስ የሚሉ ናቸው። እግዚአብሔር ምስክር። ኢቨን ጅጅክያ ነ አውርቻት አላውቅም፣ ግን እንደዛ አድርገው ከሆነ አዶኖ ዝርያየ በጣም ከባድ ነው። ማርያምን ነው፣ የልጅ ልጅ ነው፣ ሀያ ትሆናለች። እዛ ደግሞ እንደዛ እያገቡ እየተዋለዱ ይመጣል። ይሄ ታሪክ የሚቀመጥም ግን በዚህ ልክ ወታ ታዲያ እቃውን አሳየኝ እንዲ ያደረገ ምናምን ብላ የውሸት ነው፣ ድራማ ነው ትያ ይህ ድራማ ነው ብዬ ነው የማምነው ነው ልጆቹን አላቅም። ግን ድራማ ነው ብዬ ነው የማምነው። ለምን ሳዲሊ ለምን እስከ ዛሬ ሶስት አመት አልሰደበቻቸውም? ዩቱብ ባልነበራት ሰዓት አልለካቻቸውም? አሁን ዩቱብ ደግሞ ምንድነው የሆኑ ልጆች ከጀርመን ምናለች፣ እዚህ ልጆቹን ሰድባ ማታ ከልጆቹ ጋር ሱፐርማርኬት ሲሄዱ አገኘዋቸው ጠዋት ልጆቹን ሰድባ ያሉዋሉ፣ ከጀርመን አብረው የታዩዋል። ተጣልተናል ይላሉ። አይተህ ከሆነ ከጅጅክያ ጋር እንደተጣለ ነው። ሆዴ ምን አለ ልጇ መጣለው ስትላት፣ ምነው ሆዴ ሲመጣ ወይ መመላለስ ምነው አበዛሽ አለች። እኛ መጣላታቸው ነው የምናውቀው። ይሄ ሆዴ ልጇ እንደምትመጣ ተናግሯል። ወጥቶ መልስ የሰጠ ውስጥ አይቀጥልም አለ በለዛ። እሱ መልስ ካልሰጣት ፋኒ አይቀጥልም ፋኒ። ወጥቶ ጨዋ ስለሚባል በጨዋ ደንብ ከስሻለሁ አላት። ድራማው እንዲቀጥል ነው ፋኒ። ካልሰጣትማ መልስ ከማን ጋር ትጣላለች ታዲያ? ግዴታ ወጥቶ መልስ መስጠት አለበት። ያንን ያደረገው ተጣልተው አይደለም እኔ ተጣልተው የፈለገ ገንዘብ እንዲህ የሆነ ሽልማት አለው ቢባል ይሄ ላይቭ ሪከርድ ሾ እንዲያረግሽ ለዩቲውብ በቪው ለሚከፈልሽ ላይቭ አውጥተው እቃውን አሳይቶኛል። እንደዚህ መጥቶ ርጉዞን አሱ እንደዚህ መጥቶ ሰውነቱን እንዲህ ብሎኛል ምናምን የምትልበት ሪዝኗ የቀልድ ነው። ከሆነ እኔም አምላክ ያመሰለ እንደዛ አካላለች እከሳት አለው። ከሆነ ስድብ ችግር የለም እከሳት አለው። እሱ ይላል። ከዛ ለሱ ደግሞ ለሱ ምላሽ እንደዚህ ብሎ እንዲህ ብሏል ብለው ይሄ ተነጋግረው ያደረጉት ነው። ብልሚ ኦርኖት፣ ለምን እኔ በውስጥ አወራለሁ፣ በውስጥ አወራለሁ። ምን እንደሚለኝ እንደነበረ እንደዚህ እንበል፣ እንዲንበል የሚሉትን ስለማቅ ነው። ይሄ ድራማ ነው። እኔ ግን ቲክቶክ ላይ፣ ቲክቶክ ላይ ልብ ብዬ የተገነዘብኩት ምንድነው ታውቂያለሽ? አስታራቂ ስለበዛ በጣም ብዙ ተሳዳቢ እያፈራ ነው ያለ። ብዙ ተሳዳቢ ብዙ ተጣይ እየፈራ ነው። አለም መሰለች። ልክ አሁን እኔ ከሆነ ሰው ጋር ስታላ ሽማግሌ ቤት 25 ሰው ተቀምጦ፣ ዝርያዬ እርቅ አለ፣ ፊው አለ፣ እይታ አለ፣ መታወቅ ይፈልጋሉ። ይህ ግን አይደለም። ይሄ ስብና ጥግ አይደለም። ልጅ ቢያስብል እኮ ከማንም ጋር መሰዳደብ ችግር የለው። ግን አሁን አስታራቂው በዛ ማን ባለውለታ ነው? ማን ሰው ይረዳል? ማን አገር ለሀገር ይቆማል? ለማን ለህዝቡ ድምፅ ይሆናል? የሚለውን ተረስቶ የእናት ደግሞ እናት በወለደች ባሳደገች፣ ሁሌ እናት እንድትሆን ሁሌ ይሄ ስብ እና ጥጋዳ የእናቱ ውለታ እሷ አደለም እንጨት ለቅማ ጎመን ቀጥሳ ልጆቼ ተራቧል መጡ ብላ በባዶዳ ጠብቃ የምታሳድገን እናት እናት እንድትሆን እናት እንድትሆን እናት እንድትሆን ብቻ ጠንሙሉ ይሄ ከሰበናችን ውጭ ነው። ያንን ከሆነ እኮ የከሌ ወይም ወይ ድግሪ፣ ወይ ማስትሬት፣ ወይ ደግሞ የሆነ እውቀት አይጠይቅም። እና ዞሮ ዞሮ እናትና ልጅ አማች ነው። የእሷ ልጅ የጂጂክያ ሀያት ነች ብታቀው ተዋልዳለች፣ ስጋ ነች። በእናታችሁ ነገ የሚያልፍ ነገር፣ ዛሬ የሚጸጽተን ነገር አናድርግ። ለትውልድ የምናስተላልፋቸው መልእክቶች አቅቶን አይደለም። አስፋልት ዳር እርድና እንጥቅ ድረስ እናውቃለን። ግን ስድብ የከሌ ልጅ አያስፈልገንም። ሰዎች እኔ በጣም ይቅርታ አድርጉ። ልጅ ከስድብ ከምንም ራስን ማውጣት ይቻላል። እና የውሸት ነው ካሉኝ እኔ ነፋኒ ነፋኒንም እነሱንም እንግዲህ ማየት ነው። የሶሻል ሚዲያ ስራው ይሄ ነው መጨረሻው። ምን ያህል ክፍያ ቢከፈል ነው? ዩቲዩብ ምን ያህል ዶላር ቢከፍል ነው? አማችሽን ወጥሽ የልጅሽ የልጅሽ